በዚህ ዓመት በመዲናዋ አዲስ አበባ ሊተገበሩ ከተያዙ ዋነኛ እቅዶች መካከል የመኖሪያ ቤቶችን አቅርቦት ለከተማዋ ነዋሪዎች ተደራሽ ማድረግ በቀዳሚነት ይጠቀሳል። ይህን የነዋሪዎችን የቤት አቅርቦት ተደራሽ በማድረግ ጥረት ውስጥም የጋራ መኖሪያ ቤትን በቴክኖሎጂ በመታገዝ ጭምር ወደ ግንባታ ተገብቷል። ከንቲባ አዳነች አቤቤ በከተማዋም ይሁን በኢትዮጵያ የመጀመሪያ በሆነው ቴክኖሎጂ የሚገነቡ 26 ሺህ የጋራ መኖሪያ ቤት ግንባታን በላፍቶ ሳይት አስጀምረዋል። የከተማ አስተዳደሩ በቤቶች ልማት ላይ በብርቱ ትጋት እየሰራ እንደሚገኝ የሚናገሩት ከንቲባ አዳነች አቤቤ ከተለመደው የግንባታ አሰራር በተጨማሪም የተለያዩ ቴክኖሎጂ በመጠቀም ቤቶችን ይገነባል ብለዋል። ከተማችን በተለመደው የግንባታ አሰራር ትገነባለች፣ በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ በፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን፣ ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ሲሚንቶን ሳይጠቀም በብረታ ብረት የሚገነባው ቴክኖሎጂው ከሌላው በተለየ የሰው ኃይልን የሚጠቀም በመሆኑ በግንባታ ወቅትም ለበርካቶች የስራ እድል መፍጠር እንደሚያስችልም ከንቲባዋ ጠቅሰዋል። ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን አይ ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ሊሰራ እንደሚችል ምርቶቹንም ጭምር በዛ ተመልክተናል። የአካባቢው ማህበረሰብ ለእናንተ ትልቅ የስራ እድል ነው ይዞ የመጣው ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረዥም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው፣ ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። የብረት ውጤቶችን በመጠቀም የሚገነባው አዲሱ ቴክኖሎጂ ባጠረ ጊዜ የጋራ መኖሪያ ቤት ግንባታውን ለማጠናቀቅ ያስችላል ሲሉ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጸዋል። የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይዝ የብረት ውጤት በመጠቀም እስከ አስራ ሁለት ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የሕንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። የግንባታ ቴክኖሎጂውን ተግባራዊ የሚያደርገው የሌጋሲ ሆም ድርጅትም ቴክኖሎጂው ባደጉ ሀገራት ተግባራዊ እየተደረገ በመሆኑ ለአዲስ አበባም የቤቶች ልማት አማራጭ መፍትሔ ነው ብሏል። ይሄ ቴክኖሎጂ ኖርዝ አሜሪካ፣ ዩሮፕ የምንጠቀምበት ቴክኖሎጂ ነው። ሲቢንቶስ አንጠቀም፣ ሪባርስ አንጠቀም። ብረቶችን በማጠፍ በፕላንት ውስጥ በማስኬሄድ ቤቶችንና ኮንስትራክሽን መስራት ነው። በከተማ አስተዳደሩ ሙሉ በጀት የሚሰራው 26 ሺህ የጋራ መኖሪያ ቤት ፕሮጀክቱ ቴክኖሎጂውን ያመጣው የሌጋሲ ሆም ድርጅት ደግሞ በኮንትራትነት ይሰራል።